በክልሉ እየተገነቡ ያሉ የሰንበት ገበያዎች በንግድ ስርዓቱ ያለውን ሰንሰለት ማሳጠር፣ አምራቹ ከሸማቹ ጋር በቀጥታ የሚያገናኙ ናቸው። አቶ ስንታየ ወልደ ሚካኤል። በማዕከላዊ ኢትዮጵያ ክልል በቡታጅራ ከተማ ከሰንበት እስከ ሰንበት የገበያ ማዕከል ግንባታ ስርዓት ማስጀመሪያ መርሃ ግብር ተካሂዷል። በምክትል ርዕሰ መስተዳደር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየ ወልደ ሚካኤል እንደገለጹት በክልሉ እየተገነቡ ያሉ የሰንበት ገበያዎች በንግድ ስርዓቱ ያለውን ሰንሰለት በማሳጠር አምራቹ ከሸማቹ ጋር በቀጥታ የሚያገናኙ ናቸው ብለዋል። አምራቹ ያለማንም ከልካይነት በነጻ ምርቱን ወደ ሰንበት ገበያ በማቅረብ በገበያዎች እሴት ሳይጨምር የኑሮ ውድነት የሚያባብሱ ደላሎችን በማስወጣት በተመጣጣኝ ዋጋ ጥራቱን የጠበቀ ምርት ለሸማቹ እንዲያቀርብ ያስችላል ሲሉም ኃላፊው አብራርተዋል። አሁን ላይ የንግድ ስርዓቱ እየዘመነ ሰዎች ገበያ መሄድ ሳይጠበቅባቸው ቴክኖሎጂ ብቻ በመጠቀም የሚፈልጉትን ቤታቸው ድረስ ማግኘት የሚችሉበት ሁኔታ እየተለመደ ነው ያሉት አቶ ስንታየው በክልሉ የሚገነቡ የገበያ ማዕከላት ወደዚህ ስርዓት ለማሳደግ የሚያስችል መሆናቸውን አብራርተዋል። እንደ ሀገር ብሎም በክልላችን ፕሮጀክቶችን ጀምሮ የማጠናቀቅ ልምድ መጠናከሩን ገልጸው የሰንበት ገበያው ከሶስት እስከ አራት ወራት ውስጥ አጠናቆ ወደ ስራ ለመግባት ሁሉም የበኩሉ መወጣት እንዳለበትም አሳስበዋል። የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጦ በበኩላቸውም ዘመናዊ ከሰንበት እስከ ሰንበት የገበያ ማዕከል ሁሉ የገበያ አቅም ያላቸው የህብረተሰብ ክፍሎች ተጠቃሚ የሚያደርግ መሆኑን ተናግሯል። ምርቶችን በቀጥታ ወደ ሰንበት ገበያዎችን ያለደላላ ጣልቃ ገብነት በማቅረብ አምራቹ ሸማቹ እኩል የሚጠቀምበት መሆኑን አቶ ዳንኤል ጠቁሟል። የሰንበት ገበያዎች እያንዳንዳቸው በሁለት ሺህ ካሬ ላይ ያረፉ ሲሆን እያንዳንዳቸውም በአስራ አራት ነጥብ ስምንት ሚሊዮን ብር ለመገንባት ውል ስምምነት መደረጉን ኃላፊው አውስተው ማዕከሎቹ ሰላሳ አራት ክፍሎች፣ የአትክልት ማጠቢያ ገንዳ፣ መኪና ማቆሚያና መጸዳጃ ቤት ያካተቱ መሆናቸውን ገልጿል። ግንባታው በተያዘለት ጊዜ ተጠናቆ ወደ ሥራ እንዲገባ የዞኑ ባለድርሻ አካላት የበኩላቸው ሚና እንዲወጡም አቶ ዳንኤል አሳስቧል። የምስራቅ ጉራጌ ዋና አስተዳዳሪ አቶ ሙስጠፋ ሰንም በዞኑ የሚገነባው ከሰንበት እስከ ሰንበት የገበያ ማዕከል ዘመናዊ የግብይት ስርዓት ከማስፈን ባሻገር ለወጣቱ የሥራ ዕድል መፍጠር የሚያስችል ትልቅ ፕሮጀክት መሆኑን ጠቁመዋል። ፕሮጀክቱ ዝቅተኛ ገቢ ያላቸው የኅብረተሰብ ክፍሎች ተጠቃሚ የሚያደርግ መሆኑን የጠቆሙት ዋና አስተዳዳሪውም ገበያው ላይ በቂ የምርት አቅርቦት እንዲኖር በትኩረት እንደሚሰራም ገልጿል። በመርሃ ግብሩ የክልልና የዞን ከፍተኛ ስራ ኃላፊዎችና ባለድርሻ አካላትም ተገኝተዋል።